ከአበሻ ምን ታዘብኩ መሰላችሁ? ዝም ብዬ ማለት ነው፣ ትዝብት ነው። ከብዙ ማለት በኖርኩባቸው እድሜዎችም በእንትንም በምንድን ነው የሚባለው፣ በሚዲያም በተለያየ ነገር ማለት ነው። ምን እንደታዘብኩ ታውቃላችሁ? ሀብታም እንደሆኑ የብራቸው መጠን እንዲታወቅላቸውና ሰዎች ካላወቁላቸው እንዲያቁላቸው የሚደክሙት ነገር እግዚአብሔር እናምነግራቸው የሚደክሙት ነገር እንዲያውቁላቸው፣ በቃ ነኝ ነኝ ብሎ የሚከራከሩት ነገር እ ሀብታሙንክ ቢሊየነር ሆንክ፣ ምን ምንንክ ቤት ነው የሚችለው ባይዘዌ የኔ ሀብት ለእናንተ አይሆንም፣ የእናንተ ሀብት ለእኔ አይሆንም። ይሄንን መጀመሪያ እወቁ። ሰው ሀብታም ናችሁ እንዲህ ናችሁ ስላላችሁ ምንም የሚመጣ የሚቀነስ ነገር የለም። ሀብታም እንደውም ስትባሉ ማለት ነው የውሸት አጃቢዎች ይበዛሉ። ይሄን ልንገራችሁ፣ ብር እንዳላችሁ በሚያውቁ ሰዓት መከራ ይበዛባቸዋል። እውነት ነው። ምስኪን ሆኖ ማለት ነው በጣም ደሃ ስትሆኑ ጥሩ አይደለም። ሰዎች እንትን ይሏቸው ግን የራሳችሁን ኑሮ እየኖራችሁ ማለት ነው። የራሳችሁን ኑሮ እየኖራችሁ ሰዎች አወቁላችሁ አላወቁላችሁ፣ አይ ዶንት ኬር። በጣም አበሾች በጣም ነው የሚጨነቁት። እረ ምን ያደርገል? የሰው አይን እንትን ብረት ያጣማል ብለዋል ሊሆን ምንድነው? ምን ያደርጋል? በቃ አንተ መልካም ኑሮ ከኖርክ በቂ ነው። ከዛ ውጭ ግን ሚዲያ ላይ ወጥቼ ይሄ አለኝ ይሄ እንደዚህ ነው ምናምን ተባብሎ ግን መከራከር፣ እንደውም እንትን የሆነ የተቆራረጠ ቪዲዮ ሳይ ማለት ነው የሴትም ገንዘብ ይበላል አረን፣ ያላውቅም ወይንታ፣ ዛሬ ገና እኔ ሰማሁት ያላውቅም፣ እኔ አልሰማሁም። እኔ አላውቅም እኔ እኔ እኔ ይሄንን አላውቅም ምን አየሁ መሰላችሁ የሆነ የባንክ እንትን ምንድን ነው ያለውን የገንዘብ መጠን ምናምን ያሳያል ከቴዲ አዋሳ ጋር ይከራከር እንደውም በኤርፎን ነው እየሰሙ የነበረው እኮ መቶ ሚሊዮን ምናምን ይሰጣል አልሰጥም እንደዚህ እንትና ከሰጠ ምናምን ይባባል አሉ እሱን ነው የሰሙት ምንም እኮ አንድ እንጃ እኔ በራሴ ሀሳብ ነው እኔ በራሴ ሀሳብ ነው የምነግራችሁ ስትሰጡ ግዴታ ከሰዎች ጋር መፎካከር የለባቸውም ከሰጣችሁም ደግሞ ሰጣችሁ ዞር ነው ዶላር ነው ብር ነው መቶ ሚሊየን ሚሊየን ብር ነው ወይስ ዶላር ነው ብር ነው ስንት ነው እስቲ በዶላር አምስት መቶ ሺህ ምን ሰባት ሺህ ነው። ሰባት መቶ ሺህ ዶላር እስቲ ቆይ ልምታው። እኔ አላምናችሁም። አረ እናንተ እንደው ሰባት መቶ ምናምን ሺህ ዶላር። አረ ተይው እንታነ ዝም ብለሽ ቁጥር አትጻፊ። አረተው ተው ተው ቁጥር አትዳፈሩ። ጥሩ አይደለም። ሰባት መቶ ሺህ ዶላር ማለት ነው። አር ምንም ማለት አይደለም። ባይዘዊ ሰባት መቶ ሺህ ዶላር ነው። እንትኑ ምንድን ነው ስሙ፣ አንድ ሚሊዮን ነው ያላችሁት። ቆይ ልምታው። በእኔ ልምታና ነው እንጂ እኔ ይሄንን ነገር አላምንም። ቆይ ልምታው። በሁለት መቶ ሺህ ብልክ፣ እኔ ብዬ ላስበው፣ ንብረት ካለው ውጪ ላይ ምንም ማለት አይደለም። የታለ ካልኩሌቱ ራሱ ጠፋ ፈራ አይ ሰባት መቶ ሺህ ብር እኮ ማለት እኮ ባይዘዌ እኮ ተው እንጂ ተው ተው ተው ተው። ሰባት መቶ ሺህ ዶላር ከሆነ ማለት ነው። ምን አለ መሰላቸው። አሁን እናንተ በራሳቸው ነው የምታሰቡት። ንብረት ካለው ቤት ምናምን ካለው ቤት የሚያከራይ ከሆነ አሜሪካ ላይ ደግሞ ይሄ ትራክ ምናምን የምትሰሩ ከሆነ ሊኖሮ ይችላል ሊኖሮ ይችላል። ቀላል ብር ነው። እኔማ በጣም ብዙ መስሎኝ ነበር። አ መቶ ቢሊዮን አይቆይ። እኔ ካልኩሌት ካላርቆ ከእናንተ ጋር እኔ ዓላም ነው ካልኩሌቱ ራሱ ፈርቶ ጠፋ። ወርቄ ልጅ አለው፣ አረ መቶ ሺህ እሰጣለሁ አለ። ከመቶ ሚሊዮን መቶ ሺህ ተሳስቶ እንደም እኔ የዚህ ውስጥ ነገር ውስጥ አልገባም፣ እግዚአብሔር ይቀሪበለኝ። ግን ማለት ነው ሊኖረው ይችላል፣ እኛ ኪሱን አናውቅም። በእል ሳይሆን ይውላችሁ ስትሰጡ በእል ተያይዘው ሀብታም እንደሆንኩኝ እወቁልኝ። መቶ ሺ ዶላር ኖ፣ መቶ ሺ ዶላርማ አይደለም አሉ፣ ሰባት መቶ ሺ ነው ያሉት። እናንተ ደግሞ ወይ ቀደዳችሁ እስማ እና ማለት ነው እንትን ሰዎች እንዲያውቁላቸው እና ቢኖረው መቶ አርባ ሚሊዮን በኢትዮጵያ ወርቄ ኦኬ መቶ አርባ ሚሊዮን ኦኬ ሰባው ነው ሰባው ነው መቶ አርባ ሚሊዮን ለዚህ መቶ ነው ሰጣለ ያለው ስድስት መቶ ሺህ ማለት ነው ስድስት መቶ ሺህ ዩሮ ነው ባይዘው ስድስት መቶ ሺህ ዩሮ ሊኖረው ይችላል ስንት ጊዜ ቆይቷል አሜሪካ መቶ ሚሊዮን በኢትዮጵያ ማለት ነው፣ በኢሮፕ ስድስት መቶ ሺህ ለዚሁም፣ ስድስት መቶ ሺህ አይሞላም። ቆይ ምን ነው አንተ ካልኩሌተር፣ ዛሬ ምን ነው እንደዚህ? ይፈራ ያስፈራል፣ እውነትም ያስፈራል። መፍራት ይሻላል። በኢየሱስ ስም ያሰጋል። ግን ሊኖረው ይችላል። የሴት ብር በላ መት የማንም ብር በልቶ ነው። ሴቶች መጡ ፍራኦል ሴት መጀንጀን ይችላል እንዴ? ከዛ በላይ ሊኖረው ይችላል። ሊኖረው ይችላል። ባይዘዌ ሊኖረው ይችላል ለምን ብትሉ ማለት ነው። ከዚህ በፊት ከነማኖ ስሙ ጠፍቷል። እንዶ አይ ኖ ኖ ዊንታን እንደዛ ትበይ እንደዛ ትበይ ሊኖረው ይችላል ፍራውል ለምን ብትሉ ማለት ነው። ለምን እንደዛ እንዳልኩኝ ታውቃላችሁ። እኔ የደበረኝ ማለት ነው ሚዲያ ላይ አለኝ እንተ አለኝ የለኝም የሚለው ክርክር ነው እንጂ የደበረኝ ማለት ነው። ሊኖሩ ይችላል። ለምን ብትሉ ማለት ነው ከዚህ በፊት ጠናን ታውቁታላችሁ። ከነ ጠና ጋር የተለያዩት ማለት ነው፣ አዎ ኤምኪ የተለያዩት እንትን፣ የሆነ የሚሰበሰብ ብር ነበር፣ ታውቃላችሁ። አምስት መቶ ምናምን ሺህ ዶላር ደረሰ ተብሎ ማለት ነው ከዛ እሱ ይዞባቸው እሱ ይዞ የእንትን ያሉ የተሸበለለው ምናምን ብሎ ትዝ አለሽ ምኪ የዛሬ ሶስት ዓመት አራት ዓመት እዚህ ሚዲያ ላይ ትዝ ይልሻል። ጠና ጠና እሱ ምናምን ሆኖ ሲሰበስቡ ከዛ ለወለጋ ህዝብ ምናምን ብሎ ማለት ነው። እንትናም አለችበት። ይቺ ማን ነው አውቃለሁ እኮ ማናትስማ ዋኖፊ እንዴ። ተከፋፍሎ እግዚአብሔርን ተከፋፍሎ ለሰዎቹም ሳያደርሱ ማለት ነው። ቀናንዶም ከመሀላቸው ማለት ነው እርስ በርስ ተጣልተው ተጣልተው ላጣሉ ስንት ስንት ብር ነው እንትን ያሉት? በጣም ብዙ ብር ነበር ብዙ ዶላር ነበር። አምስት መቶ ሺህ ብር ፍራኦል ነው የወሰደው ሲባል ሰምቻል። አምስት መቶ ሺህ አስቡት፣ አምስት መቶ ሺህ ዶላር እንግዲህ በርዳታ በዛ ሰዓት ከወሰደ አስቡት። ትራኮች ምናምኖች አሉ ተብሏል። ለዚህ ሊኖሮ ይችላል። ሊኖሮ ውጭ ሀገር ማለት ነው የሆነች ትንሽ እየእንቅስቃሴ ካላችሁ ጂጂ አሜሪካ ሄደች ጊዜ ነው አደለ? ከዛ በኋላ ከዛ በኋላ ከዛ በኋላ ሲሰበሰብ እንደም እኔ ገብቼ ማለት ነው አንድ ሺ ዩሮ ልሰጥ ብዬ ማለት ነው ቃል ገብቼ ከዛ ሲጣሉ አቆምኩኝ። ጸብ ተነሳ። እኔ አላውቅም። እኔ ከሴት በላ የምትሉትን አላውቅም፣ ግን ሊኖረው ይችላል ስላለው ግን ማለት ነው እወቁልኝ። እንትን ምንድን ነው ስሙ፣ እወቁልኝ አለኝ ብሎ መከራከር አያስፈልግም ወይ የለህም ምናምን ሲሉ እሺ? በቃ ምናምን ብሎ የራሳችሁ ኑሮ መኖራችሁ። ወርቅዬ ዘንድሮ ዘንድ ሩማልሽ አለኝ። እኔ ቆንጆ እዚህ እኮ ያልሆነ ነገር እኮ እኔ እኮ ግራጋቡኝ እኮ። ካልኩሌት ባረጉ ራሱ ስልኬ ፈነዳ። የሚገርምሽ ጅሩ ስልኬ ፈነዳ። ፍራኦል እንደዚህ ሰጣለሁ ብሎ ለመቅዶንያ ብሎ ያው ስልኬ ፈነዳ። ስልኬ ራሱ ካልኩሌት አላረግም ማለት እና እኮ ኤምኪ እሱን ነው የምለው አሁን እናንተ እንደምታወሩት ማለት ነው ፍራኦል በዚህ አጋጣሚ ከሰማ እኔ ለምን ይቅርታ አድርጉልኝ በዚህ አጋጣሚ የእኛ ልጆች ለምን ኩል እንደማይሆኑ ግራ ይገባኛል ከትንሽ እስከ ትልቅ ማለት ነው ሰዎችን እንትን ተከራክራችሁ ማሳመን የለባችሁ ግዴታችሁ አይደለም አደለ ጅሩ እና እኔ በጣም የምናደደው ከኦሮሞ ባህሪ ማለት ነው እንትን አይደለ። ጊዜ እራሱ ይመሰክራል። በጊዜ ማመን አትችሉም። እኔ በቃ ትላልቅ ቦታ እራሱ የምሰጣቸው በቃ እንደውም ከሚዲያ ላይ የጠፋው ልጅ ይሄ ጠና የሚባለው በጣም ኩል ነው። ይሄ የሆነ እንደዚህ ብሎ ማሳመን እንትን አይፈልግም። ባይ ዘ ዌይ ጠና በጣም ሀብታም ነው። ግን እንደዚህ ምናምን እንደዚህ ነኝ ምናምን ፍራኦል አሁን መልስ መስጠትን አለበትም። የባንክን እንትን ምንድነው እንትኔም ያለኝን የባንክ እንትን ማሳየትም አስፈላጊ አይደለም። ይሄን ያህል ምንም አስጨንቅም። ቢኖሩ ባይኖሩ ምና ውጠና ቀብራራ ነው እንትን እኔ ለምንድን ነው የእኛ ልጆች ኩል ማትሆኑት? በቃ ኩል መሆን አትችሉም እንዴ በቃ የነ ድሃን ሻርለት ከተባለ ኦኬ እንትን ዳባ ይገዙላችሁ። እንትን ግን ሀብታም ነኝ ብላችሁ የምትከራከሩት ነገር ሀብታም ለመምሰል የምትታዩት ነገር በጣም ነው ግራ የሚገባኝ። አይ እሱ እንኳን ታዩ እሱ ታዩ ጅሩ እሱን የወለጋ ጊዜ ይኸው አሁን እያወራሁ ነበር እኮ ከነ ጠና ጋር በምንድን የተጣሉት ከጠና ጋ እኮ በጣም በጣም ቤስት ፍሬንድ ነበር እኮ እ በአምስት መቶ ሺህ ዶላር እኮ ነው የተጣሉት ከዛ ጠና ከራሱ አውጥቶ ሰጠ የተወሰነ ብር ማለት ነው እኮ ሀብታም ይሁላችሁ ሀብታም ብትሆኑ ለራሳችሁ ደሀ ብትሆኑ ለራሳችሁ። ባይዘዌ እኔ አንድ ነገር ልንገራችሁ በህይወታችሁ ማለት ነው፣ ከሰው ጋር ብራችሁ አይደለም የሚያኖራችሁ። ከሰው ጋር የሆነ ችግር በመጣ ሰዓት ብራችሁ አይደለም የሚያድናችሁ። መልካም ባህሪያችሁ ነው የሚያድናችሁ። ገንዘባችሁ አይደለም፣ ብሔራችሁም አይደለም፣ ቤተሰቦቻችሁም አይደለም። ከሚመጣው ቁጣ የሚያድናችሁ የእግዚአብሔር ሞገስና ጥበብና ማለት ነው። ከዛ ውጪ ደግሞ ማለት ነው መልካም ባህሪያችሁ ነው የሚያድናችሁ። ከምትኖሩ እናንተ ትከሻ የተንቀጠቀጠ ከምትኖሩት ሰዎች ጋር፣ ካጠገባችሁ ካሉት ሰዎች፣ ከምትሰሩበት ቦታ፣ ጎረቤቶቻችሁ መልካም ባህሪ ካላችሁ መስክሮላችሁ ማለት ነው ትድናላችሁ። ካለበለዚያ ግን ማለት ነው ገንዘባችሁ እላይ ቢደርስ ማለት ነው እናንተ ትቢተኛ ከሆናችሁ ሰዎች የተነሱባችሁ ሰዓት፣ ማለት ነው ገንዘባችሁ ምንም እንዳልሆነ ነው የምትረዱት። እግዚአብሔርን ነው ምላችሁ። እኔ በራሴ ያየሁትን ነው የምነግራችሁ። በራሴ ማለት ነው፣ በቃ ገንዘብ ካለን እንደፈለግ ሆኜ እኖራለሁ ምል ሰው ነበርኩኝ በፊት ማለት ነው ግን አው አዎ ጅሩ ይሄን አታ ሶሪ ይተይ እና ማለት ነው በህይወታችሁ ሀብታም ሆናችሁ ሰዎች ላይ በቃ የሆነ እዚህ ጋር አንድ አንድ ወንድሞቻችሁ ወይ ደግሞ እህቶቻችሁ እዚህ ጎረቤቶቻችሁ ጠርበው ምናምን ማለት ነው እናንተ ግብዳ መኪና ይዛችሁ ምናምን እያሳያችሁ እንዲህ ምናምን ቅብር ብዬ ጠግቤ ምናምን እያጋሰው ቢሄድ ይሄ ነቲንግ ነው። ህሊና ቢስ የፈለገ ህሊና ቢስ ብትሆኑ ማለት ነው ነቲንግ ነው። በሰው በሰዎች እንትን ማለት ነው በሰዎች እጦትና በሰዎች እንትን ማለት ነው የሚደሰት ሰው በህይወቴ እኔ አልወድም። እና ይቅርታ አድርጉልኝ፣ ግን የሆነ ቢቻላችሁ በቃ እንትን አትበሉ አይደለም፣ በብራችሁ አትደሰቱ። እንትን አትበሉ አይደለም፣ ግን ይሄን ያህል እወቁልኝ፣ እንደዚህ አድርጉልኝ፣ እንደዚህ ነኝ፣ ሀብታም ነኝ፣ እንደዚህ ያህል ብራለኝ፣ እንደዚህ ምናምን፣ ምንም የሚጠቅም አይደለም ሲጀመር፣ ታወቀ አልታወቀ። እንደውም ገንዘብ እንዳላችሁ፣ ምን ያህል ገንዘብ እንዳላችሁ በታወቀ ሰዓት ማለት ነው ብዙ ጠላቶች ወደ እናንተ ይመጣል። የምሬን ነው ምነግራችሁ። ቢቻላችሁ ተመሳስላችሁ ይሄን ያህል በጣምም ሰዎች እንዲሰቅሏችሁ ሳይሆን ማለት ነው። ሰው አታገኙ ትክክለኛ ሰው አታገኙ፣ ትክክለኛ ሰው አታገኙ። ሁሉም ማለት ነው ስማርት የሆኑ አጭበርባሪ ሰዎች፣ አጭበርባሪ ወዳጆች ታፈራላችሁ። እኔ ኢትዮጵያ የገባው ሰዓት ማለት ነው ዲያስፖራ ተብዬ ገብቼ ሁሉ አላት ብሎ ስለሚያስብ የተማርኩትን ትምህርት ነው መነግራችሁ። በጣም ስማርት የሆኑ ቆንጆ ቆንጆ የሆኑ ማይንዳቸው ፋስት የሆኑ ይገጥማቸዋል። ትክክለኛ ሰዎች አይደሉም፣ የእጃችሁን እስኪጨርሱ ድረስ ማለት ነው። ስለዚህ ሕይወታችሁን በስነስርዓቱ መኖር። ከዛ በተረፈው ግን ማለት ነው ከሌ ይህን ያህል ብር አለቅ፣ ይሄን ነነነነነ ነና ምናምን እወቁልኝ፣ የባንክ እንትኔ ምናምን መከራከር፣ መልስ መስጠት የሆነ የቁማር ጨዋታ አርጋችሁት እኮ ይሄን ያህል ለእርዳታ ሰጣለሁ፣ አንተ ይሄን ያህል ከሰጠክ አንተ አትችልም፣ እኔ እችላለሁ ምናምን። በጣም የሚገርም ነገር ነው። እና እኔ በበኩሌ አም ሶሪ እኔ እንደዚህ አይነት አመለካከት የለኝም። ያው እንግዲህ የእናንተን ደግሞ አላውቅም ግን በክፉ ቀን ማለት ነው እንትን ብራችሁ አያድናችሁ፣ እግዚአብሔር ሰው አስነሳባችሁ እንጂ ማለት ነው። ሰዎች በተነሱባችሁ ሰዓት ብር እንደማያድን ማለት ነው። እኔ ኢትዮጵያ በነበርኩ ሰዓት ማለት ነው፣ ልወጣ ስል የወጣሁት አሁን በአብይ ጦርነት ነው አደለ ሁሉ ነገር ትቼ የወጣሁት ማለት ነው። ገንዘባችሁንም በትናችሁ ልትወጡ ትችላላችሁ። እኔ ሶስት ሚሊዮን በትኜ ነው የወጣሁት። ለምን ነፍሴ ናታ ዋናው ነገር። ለዚህ አሁን እንትን የትግራይና የኢትዮጵያ ጦርነት ሰዓት ማለት ነው። በዛ ሰዓት እዛ ንግድ ነበረኝ እና ያየሁት ምስኪን የሆኑ ሰዎች ቤታቸው ጥሎ አያት አካባቢ ቤቶች ማለት ነው። ዘበኞች ነበረው የሚፈነጩበት ምን የመሳሰሉ ቤቶች ማለት ነው። አያችሁ ገንዘብ አያድን። አንዳንዶቹ ደግሞ ማለት ነው መልካም ባህር ያላቸው ሰዎች ወይ እከሌንማ እንዳትነኩ እከሌንማ፣ አዎ እርስ በእርስ ጦርና እከሌንማ እንዳትነኩ እከሌን እንትን እንዳትሉ ብለው ሰዎች መከታ የሆኗቸው ሰዎች ማለት ነው። አይቺ ምን እንዳልኩ ታውቃላችሁ? ያኔ አሀ ብር አይደለም፣ ለካ ከአጠገብ ያለ ሰው መልካም ባህሪ ያላቸው እስካሁንም ያሉ አሉ። ፕሮቴክት ሆኗቸው ሸሽጓቸው፣ የተለያየ ቦታ አስቀምጧቸው፣ እቺ ቀን እስክታልፍ አይዞሽ፣ አይዞ ምናምን ብሎ ማለት ነው። ለምን እነዚያ ሰዎች ባላቸው ሰዓት ማለት ነው። የሰውንም ህይወት እንኳን ባይቀይሩ አጠገባቸው ካላቸው ሰዎች ጋር መልካም ግንኙነት ነበራቸው፣ መልካም ባህሪ ነበራቸው። ግን መልካም ባህሪ ያልነበራቸው በጣም ቶፕ ሀብታሞች ማለት ነው፣ ምንድነው የሆኑት? ቤቶቻቸውን ጥሎ ጥሎ ጥሎ ማለት ነው፣ ያቡ ተኝታለች፣ ጥሎ ጥሎ እላይ ናት፣ ጥሎ ጥሎ ማለት ነው፣ ማንኛውም ሰው ነው፣ ዘበኛ ምናምን ነው ቤት ውስጥ ሲፈነጭ የነበረው። አያችሁ፣ ምን ያህል ማለት ነው ምን ያህል የማን ንብረት እንኳን እንደሆነ የማን መኪና እንኳን እንደሆነ ስንቱኑ እንትን ያሉ፣ ያው ኢትዮጵያ ውስጥ እንደው እግዚአብሔርን ስለሚፈሩ ነው እንጂ ገንጥሎ ገብቶ ራሱ መውሰድ ይችላሉ። ግን በቃ የማያውቋቸውንም ሰዎች ነው አስቀምጦ አደራ ምናምን ብሎ ወደ አሜሪካ ወደ ምናምን ወደ ስንት ሰው ለዚህ እንጃ። እኔ በበኩሌ እኔ እንኳን አንደሱ አይደለም። እኔ እኔ እንትን የለኝም የለኝም እኔ እንትን ብዬ ነው የመጣሁት። በቃ ስወጣ የመጨረሻ እኔ በቃ ስላየው ያን ያንን ይሄን ያህል ሙኝ ሰው ካልሆነ በስተቀር ማለት ነው በጣም ሀብታም ስለሆንኩኝ ሰዎች ይወቁልኝ ሀብታሞች ባይዘዌ ማለት ነው። ሰዎች እንዲያውቁላቸው አይፈልጉም። ለምን ከሰው ጋር መኖር ይፈልጋሉ። ብልጥ ሀብታሞች ማለት ለእኔ ብልጥ ሀብታሞች ምን አይነቶች እንደሆኑ ታውቃላችሁ? ብር ኖሯቸው ማለት ነው ኖርማል ላይፍ የሚኖሩ ባይዘዌ ላይፍ፣ እንደዛ ነው። በጣም ስለተሰቀልክ ጠላት ነው የምታፈረው። አንዴ ታፕ ታፕ አድርጉልኝ እስቲ እናንተ። ታፕ አለው እና እንት ማለት አስፈልግም፣ መከራከራ አስፈልግም፣ ወቁልኛ አስፈልግም። እኔ እንዴት እንደሆነ አላውቅም። አሜሪካ እንደውም ጋንግስተር ምናምን አለ ይባላል። አሁን ቲክቶክ ላይ ሆኖ እንትና ማነው ስሙ ፍራኦል እወቁልኝ ምናምን በሚል ሰዓት ጋንግስተር ቢልኩብኝስ? እኔ ሳልልም ሞኝ ናችሁ እንዴ? እኔ በጣም ነው የገረመኝ። እኔ አሁን እንደዚህ አይነት ብር ቢኖረኝ እወቁልኝ? የምን እወቁልኝ ነው? ወይ ወይ፣ አዎ እኮ አልኩ እኮ። ሸዋ እንዴት ነው እንዴ? ነችና የኔ እናት፣ የምን እወቁልኝ ነው ቤቴ ካልጎደለ ምን ካላለ፣ እንዴት ዋላችሁ፣ እንዴት አደራችሁ እያልኩኝ ስራ ማሰራ ከሆነም ደግሞ በቃ በጣም ደግሞ ቶፕ ሀብታም ከሆንኩኝ እንግዲህ አይደል፣ እውነቴን እኮ ነው። ሰላም ሰላም፣ በጣም ገርሞኝ አለ ገርሞኝ ነው። ባይዘዌ እኮ ጠላት ማብዛት ብር ሲኖራችሁ ትክክለኛ ወዳጅ እውነቴን ልንገራቸው ትክክለኛ ወዳጅ አታገኙ አሜሪካ ቁጭ ብላችሁ የባንክ እንትኔ ይሄ እንደዚህ ይሄን አለ ጋንግስተር ምናምን አሉ ይባላል አደለ እንዴ ባለፈው ራሱ የሆነ የምግብ አልከፍልም ነው ምናምን ብሎ አንዷ ላይ የተኮሰ የማግዶናል ነው ምናምን አይቻለው እና በጣም እንጃ እኔ አላውቅም እኔ እኔ አላውቅ እንዴት እንደምታስቡ አላውቅም እኔ እንዴት እንደምታስቡ አላውቅም እኔ በራሳችሁ አንዳንዴ እንትን ማምጣት ጥሩ አይደለም፣ ግን እኔ እኔ ይቅርታ አድርጉልኝ። ከዚህ በኋላ ራሱ ማለት ነው የዓለም ሀብታም ብሆን እኔ እንደዚህ አይነት ነገር አራርግም። እንደዚህ ምናምን ኧረ በስመ አብ አላርግም። እኔ እኔ የሀብታም ሞኝ አይቼ አላውቅም። ባይዘዌ ሚዲያ ላይ እኔ የምኖርበት ከተማ ለመቶ ለመቶ ዶላር ገለውታል እኮ። አስበው አራሁ እንዴ ለሰው ጋንግስተር ምናምን ያለበት እንትን አሜሪካ ቁጭ ብዬ ጋዝ ማዲያ በስም አምቦልደም ፍስ ቅዱስ እንግዲህ ያስፈራል። አስቡት፣ እንደዚህ ምናምን አረ፣ እኔ ይፈራሉ የኔ እናት ብራድን ምን ይነ ጸባችሁ ነው የሚያድናችሁ። ተመሳስላችሁ መኖር ከዛ በተረፈው ማለት ነው እንጂ። ማለት ነው እንደዚህ ነው እንደዚህ ነው እንደዚህ ነው። እዩልኝ፣ እወቁልኝ እኔ አቅም አለኝ ምናምን። አቅሜን ለሰው ማሳየት ምን አስፈለገ? ምን ያስፈልጋል እኮ ግን አቅም እኔ ውሸትም ሆነ እውነት እወቁልኝ፣ እዩልኝ ምን ያስፈልጋል? እስቲ ንገረኝ።

ህይወት እኮ ማለት መኖር እኮ ነው። ይህም ታውቂያለሽ፣ መኖር ነው። ብር ኖሮሽ ራሱ እኮ ማለት ነው አጠቃቀም የማንችልበት ስንቶቻችንን፣ የተሸወሩ መኖር መኖር የሚባለው ብር ኖሮሽ መኖር ከቻልሻው በስነስርዓት፣ የመኖር ካለብልዛ ግን ብር ኖሮሽ አኗኗሩን ካላወቅሽበት ስንቶቹ ናቸው ቶፕ የሆነ ብር ኖሯቸው ማለት ነው። አኗኗሩን ሳያውቁበት ማለት ነው። እዛም እዚህ ኢትዮጵያ ላይ ስ ሂዱ አንዳንድ ሰዎች በጣም ብዙ ብር አላቸው፣ ግን ማለት ነው የአኗኗር ስልቱን ስለማይችሉበት ማለት ነው ደስታን ሳይሆን ሀዘንን ይገዙበታል። ብዙ ጊዜ ያዩትን ነው። ሀዘንን ይገዙበታል ስልሽ ምን አይነት ሀዘን? ለምሳሌ ሚስት ቤታቸው ውስጥ አለች፣ ወጪ ያበዛሉ ከዛስ ውሽማ ደግሞ እዛ ያስቀምጣሉ። ከዛስ ያ ሚስጥራቸው እንዳይወጣ ደግሞ ሌላውን ደግሞ ይቀልባሉ። ወጪ እንደዚህ ያበዛሉ። ያኔ ጭንቀት ነው የሚይዛቸው። በስነ ስርዓቱ የሚኖሩ ሀብታሞች ማለት ነው፣ በጊዜውና በሰዓቱ እንትናቸው ነው የሆነ እንትኑ ነው የሚጮው። ገባችሁ? በጊዜውና በሰዓቱ አኗኗራቸው ይገልጻል እንጂ ብር ስለበዛ አይደለም። የአኗኗር ሲስተሙን ማወቅ፣ ስልቱን ማወቅ። እኔ በበኩሌ እንደዛ ነው የምልህ። እንጂ እኔ ሚዲያ ላይ እኔ እንጃ ሚዲያ ላይ አይደለም መሬት ላይ ራሱ ብር ኖሯችሁ እያሳያችሁ ውስጥ ይሄዱ። የእኔ እናት እንቅልፍ የማይወስዳቸው ስንት ሰዎች አሉ። መተዋ ናታችሁን ለማንኛውም ደስ የሚል ጨዋታ ነው፣ ግን የምትጫወቱት ያው ሚዲያ ስለሆነ ማለት ነው። እና ደስ ብሎኛል። ደስ የሚል ጨዋታ ነው የምትጫወቱት፣ ግን ገርሞኛል። መልስ መመለስ ምናምን ምናምን፣ እኔ እንደዚህ ነኝ እንደዚህ ያለኝ አንተ የለህም ምናምን፣ የሆነ ድሮ ሕፃን እያለን ማለት ነው የተጫወት ነው ጨዋታ ነው ትዝ ያለኝ እና ቻ ደስ ይላል። ደስ ይላል። አስቆኛልም፣ ፈንም ያደርጋልም። ግን እንግዲህ እኔ አሁን ብር የለህም አለ ስለተባለ ምን የሚያበሻሽቅ ነገር አለ? ምንድነው፣ ያበሽቃል እንዴ? ብር የላችሁ ምናምን ምናምን ብትባሉ ያበሽቃል? ማን ብር ይዞ የተወለደ አለ? ፕሊዝ እንዴት ነህ ደህና ነህ ወይ ማን ሲወለድ ወርቅ ይዞ የተወለደ አለ ማን ብር ይዞ የተወለደ ሰው አለ ለምን ይሄን ያልተጨነቃላችሁ ግን የናንተ የናንተ ነው በቃ አለቀ ግን ለምንድን ነው ግን በጣም የሚገርመኝ ነገር የለህም አለ ምናምን አለኝ የለኝም ብሎ ክርክር ውስጥ መግባቱ ለምን አስፈለገ? ደስ ይላል፣ ግን ደስ ስትሉ ግን ወይ እኔ እንትን ስለሆንኩ ይሆናል እኔ ወይ ለየት